እንግዲህ እዚህ እንግሊዝ ሀገር ንቁሃና ቀዝቃዛ ውሃ በተለያዩ በሆኑ የምትቀቡት ቀለም ቆዳችሁን እንዳይጎዳችሁ የሚረዳ ማሳጅ ማሳጅ ማለት። ከዛ በኋላ እንግዲህ አድርቀን በፎጣችን በንጹህ ፎጣ ጸጉሬን ጭንቅላቴን በላስቲክ እንደዚህ እሽግ አድርጌዋለሁ። ፊቴን እታጠባለሁ። ፊቴን ተጣጣጥቤ ደግሞ ምን እንደምቀባ አብረን እናያለን። እስከ መጨረሻው አብራችን ቆዩ። ዜራዊ ፊቴን በደንብ አድርጌ እለቃለ እለቃለቋለሁ ታጥቧለሁ። ሁል ጊዜ ፊታችሁን በሳሙና ስትታጠቡ ማሳጅ ማረግን እንዳትረሱ። አሁን እዚህ ጋር እንደምታዩት ይኸው ሽታሪኬ ውሃ ትንሽ አስነካለሁ ውሃ ትንሽ ካስነካም በኋላ ከዛ ፊታችንን ሳሙናው የሚልጭ ልጭ ልጭ ስለሚል ማሳጅ ለማድረግ በጣም ይጠቅማል። ተዘቅዝቃችሁ የምትተኙ ለምሳሌ ተዘቅዝቀን የምንተኛ ሰዎች አለን። ፊታችን ላይ እብጠት የሚያሳይ ነገር አለ፣ የድካም ስሜት አለ። ከእንቅልፍ ብዛት እንደገና ጠዋት ስንነሳ የመጫጫን የመጫጫን ስሜት አለ። ፊታችንን ቀስ እያለን ውሃ ረጠብ ብያረግን ውሃውን ላይ ጠፍና እያደረግን አትጫኑት፣ ፊታችሁ ቀስ ብላችሁ እንደዚህ በሳሙናችሁ የተደፈነ ቆሻሻ ካለ ቆዳችን ውስጥ ያንን እንዲያነሳ ይረዳናል። ሁለተኛ ነገር ደግሞ ቆዳችን ደማችን እንዲቀሳቀስ ደማችን እንዲዘዋወር ቆዳችን ጤናማ እንዲሆን ይህን ዘዴ ተጠቀሙ። አሁን እለቃለቀውና ምን እንደምንቀባ ደግሞ አብረን እናያለን። ቀስቀስ ባለ ውሃ ነው የምንለቃለቀው። ሙቅ ውሃ ባትጠቀሙ ጥሩ። እንግዲህ እዚህ እንግሊዝ ሀገር ሙቅ ውሃና ቀስቃዛ ውሃ በተለያዩ ቧንቧ ነው የምንጠቀመው። አሁን ቀስቃዛው እያደረግን አደረገው። ማሸት የለብንም እጃችን እጃችንን እጃችንን እንደዚህ እናደርገዋለን። ፎጣም ስትነኩ ፊታችሁ ቀስ እያላችሁ ስፖንጅ ነው የምናደርገው። አያችሁ ምስልስ ብሏል። አሁን እንግዲህ እዚህ ላይ የምንቀባው ብርቱካን፣ አንድ ብርቱካን አራት ቦታ እንደዚህ እንቆርጠዋለን። አራት ቦታን ይቆረጥኩትኝ አራት ቦታ ቆርጠን የሚያስፈልገን እች ፓርት ሩቡ ፓርት ነው የሚያስፈልገን ማለት ነ ሩቡ ብርቱካን እና አንድ የቡና የሻይ ማንኪያ የሚሆን ኦሊቬራ ጄል ወይም ደግሞ ፍሬሹን ኦሊቬራ ጄል የምታገኙ ፍሬሹን መጠቀም ትችላላችሁ። አሁን ኦሊቬራ ጄሉ ላይ ብርቱካኑ እጨምቀዋል። አያችሁት ብርቱካን ጁስ እና ኦሊቬራ ጄል አንድ ላይ በደንብ አድርገን ሚክስ እናደርገዋለን። በማንኪያ ሚክስ አደርገዋለን። እንግዲህ ይሄ ውህድ ጠዋት ጠዋት ወዲያው ከእንቅልፋችን ተነስተን እንዴት ፊታችንን ቫይታሚን ሲ እንዲያገኝ፣ ቆዳችን እንዳይጎዳ፣ ይሄንን ትሪት በሳምንት አንድ ቀን ወይም ደግሞ በየሁለት ሳምንቱ ብናደርግ በጣም ይጠቅማል። ከተበላለቀ ነው በኋላ እንግዲህ ፊታችንን መጀመሪያ ሌላ ቀባት ከመቀባታችን በፊት ይሄ ተቀብተን ቆዳችን ቫይታሚንስን እንዲያገኝ ያለምንም ወጪ፣ ያለምንም ኪሳራ በቤታችን ውስጥ እንዴት ትሪት እንደምናደርግ ቀስ እያለን ማሳጅ የምናደርገው ልብ አድሩ። ቀስ እያለን ግንባራችንን ኢቨን አንገታችሁ ሁሉ ትቀቡታላችሁ። ሽታው ደስ ይላል። የብርቱካኑ ሽታ የኦሊቬራው አንድ ላይ ልስልስ ሲያደርግላችኋል። ይሄን ትሪትመንት ከፀጉራችሁ ትሪትመንት ጋር አንድ ላይ አድርጋችሁ ቤታችሁ ውስጥ መቆየት እጃችሁንም እንዲሁ መቀባትን እንዳትረሱ። እጃችንንም እንዲሁ ቅብት እናደርገዋለን ጤናማ በሆነ መንገድ ቫይታሚን ሲን በቤታችን እንዴት ቆዳችንን እንደምንጠቀም ይሄንን ከተቻላችሁ በሳምንት ሁለት ቀን ወይም ሶስት ቀን ጊዜ ካላችሁ ሶስት ጊዜ ብታረጉት ቫይታሚን ሲ ክሬምም ሎሽንም አስፈልጋችሁ በእንደዚህ ቫይታሚን ሲ መጠቀም ችላላችሁ። ብርቱኳን ጁሱን ራሱ የማታገኙ የብርቱኳን ልጣጩን አድርቃችሁ ፈይታችሁ በብልቃጥ ነገር አስቀምጣችሁ አንዳንድ የቡና ማንኪያ ከኦሊቭ ኦይል ጋር ወይም ደግሞ ከኦሊቬራ ጄል ጋር ደባልቃችሁ እንደዚህ ቫይታሚን ሲ ተቀብታችሁ መጠቀም ትችላላችሁ። ወገኖቼ በዓለም ላይ ያላችሁ እንግዲህ ብርቱካንን የትም የትም ቦታ ይገኛል። እንዲሁም ደግሞ ዋጋውም ውድ ነው ለምትሉ አንድ ብርቱካን መግዛት መቼ አያቅታችሁም። ለዚሁ ፐርፐስ አንድ ብርቱካን ገዝታችሁ ልጣጩን ልጣችሁ ልጣጩን አድርቃችሁ በመፍጨት በብልቃጥ በማስቀመጥ ለረጅም ጊዜ ለመገልገል ይጠቅማል። እንዲሁም ደግሞ ብርቱካን በተጠቀማችሁ ጊዜ ልጣጩን አለመጣል፣ ሳትጥሉ ልጣጩን እሱን እያደረቃችሁ አስቀምጣችሁ ብርቱካን በየጊዜው ለመግዛት አያስፈልጋችሁ ማለት በቤታችሁ በታን ማግኘት ትችላላችሁ። እንዲሁም ደግሞ የብርቱካኑ ልጣጭ የደረቀው ፓውደር እንደ ሻይ በፈላ ውሃ ብትጠጡ ጉንፋንን ለመከላከል እንዲሁም ደግሞ ቫይታሚን ሲን እራሱ በሰውነታችን ቫይታሚን ሲ በቀላሉ ለማግኘት በጣም ይረዳል። እንደ ሻይ ወይም ከሻይ ቅጠላችሁ ጋር ግሪን ቲ ወይም ሻይ በምትጠጡበት ጊዜ አንድ የሻይ ማንኪያ የብርቱካን ልጣጩ ፓውደር ጨምራችሁ አጣፍጣችሁ በስኳር ወይ በማር ብትጠጡት ቫይታሚን ሲን በቀላሉ የማግኘት እድሉ ሰፊ ነው። ቫይታሚን ሲን ክሬም ልቀባ የላ ብላችሁ ከምትቸገሩ በጣም በጣም የሚረዳ ኢኮኖሚን የማያቃውስ በቤት ውስጥ ጤናችንን እንዲሁም ደግሞ ኬሚካል ነፃ የሆነ ደስ ብሏችሁ የምትጠቀሙት የማትጎዱበት ውጤት ነው የምታገኙበት እና እንደዚህ ብርቱካንን በአንድ ብርቱካን በአንድ ብርቱካን ብቻ እንዴት ቆዳችንን ጤናችንን እንደምንጠብቅ በጣም የምታውበት ቪዲዮ ነው። ዩቱባችን ላይ በጣም ብዙ ብዙ ቪዲዮዎች አሉ። እንደዚህ በምግብ በሽንኩርት ሁሉ የተሰራ ብዙ ነገር አለና በዛ ይጠቀሙላለሁ አሁን ታጥቤ ይህንን እንግዲህ ፀጉሬንም እታጠበውና ከዛ የሚያስፈልገኝ ነገር ደግሞ እቀባለሁ ማለት ነው። ይታሁን ጥጥ ይቀብላል። ከፈለጋችሁ በዚህ ላይ ቅባት መጨመር ይችላል ቅባት ኦሊቭ ኦይልን በላው መጨመር ይቻላል ግን ያለ ኦሊቭ ኦይል ብርቱካን ነው እና ኦሊቬራው ጄል እንዴት ምእጣጎ ደርቋል ደርቋል እጅም ላይ ደርቋል ፊቴም ላይ ደርቋል አሁን ሻወር ገብቼ ተተጠጣ በስል ለውጤ ለራሴ ትልቅ ለውጣ ማገኝበት አንደኛ ራሴ ትንታደረጉ ሁለተኛ ወጪ ሳላወጣ በቤቴ ውስጥ በቀላሉ ውበቴን ጠበኩኝ። ማለት ያለ እድሜ የቆዳ መጨማደድን ሁሉ እንዲቀንስልን እንዲሁም ደግሞ ጤናችንን ለመጠበቅ በልተነው ደግሞ ጤናችንን ለመጠበቅ ቫይታሚኖችን ለማግኘት በቆዳችንም በምግባችንም እንደዚህ መጠቀም እንችላለን ማለት ነው። እዚህ ጋር የምታውቁት ካሮት ካሮትን እንደዚህ ስላሽ ስላሽ በመቁረጥ አሁን እዚህ ጋር የምታዩት ካሮትን ቀቅየዋለን። ቀቅየው በውሃ ብቻ እንደዚህ ትቀቅሉትና ካሮቱን ድፍጥጥ ድፍጥጥ ድፍጥጥ አድርጋችሁ አሁን እኔ ሻወር ስገባ ቀለውን ካሮት ሰውነቴን ሁሉ ፊቴንም ገላይንም በደንብ በዚህ ውቅቅ ብሎ በስሏል። በዚህ እሺ፣ ታሪክ አጠዋልዩት ይስሞ ሞቆ ውቅቅ ብሎ በስሏል። መብሰል አለበት በደንብ ግማሽ የሚሆን ካሮት ይበቃችኋል። ከዛ ይሄንን የበሰለ ካሮት ፊቴንም፣ አንገቴንም፣ ገላዬንም፣ እግሬን እጄን ሁሉ በዚህ በካሮት በደብብ ካሸነው በኋላ ለሁለት ለሶስት ደቂቃ እንዲመጣው እንቆያለን። ሰውነታችን እንዲመጣው ይሄ ቫይታሚን ኤ ለማግኘት እንዲሁም ደግሞ ካሮት ለስኪን ራሱ በጣም በጣም ፍቱን ፍቱኛ የሆነ እኔ ተጠቀሜበት ስለጠቀሜን ወደ እናንተ ያመጣሁላችሁ። ይሄን የምታደረጉት እንግዲህ በሳሙና ታጠኋችሁ ገላችሁ ከጨረሳችሁ ልትወጡ ስትሉ ነው። ይሄን ደግሞ የምታሹት ማለት ነው። በደንብ ብሽት ካረግ ዙሪያውን ሰውነታችንን በሙሉ ከዛ በኋላ በንጹ ውሃ ተለቃልቀዋለን። በንጹህ ውሃ ተለቃልቃችሁ ከዛ በኋላ ሳሙና ታረጉ ይሄንን ከውሃውን ብቻ ካሮቱን ብቻ ከላችን ላስለቀቀን ወተን ከዛ ሞስት ራይዚንጋችንን የምንቀባውን ቦዲ ክሬም ወይ ቦዲ ሎሽናችንን መቀባት ይቻላል። እንደምታውት ካሮቱ የሚቀቀለው በውሃ ብቻ ነው። ዘይት፣ ጨው ምን መጨመር የለም። ባዶ ካሮት ነው የምትቀቅሉት። ልብ አድርጉ። ይሄም ለቆዳችን በጣም በጣም ጥሩ ትሪትመንት ነው እና በቤታችን ያለ ኬሚካል በቬጅቴብሎች ብቻ እንዲ ራሳችንን መጠበቅና ውብ ቆዳ እንዲኖረን በጣም ይረዳል። ይሁት ይሄኛው አሁን እንግዲህ ከጨርስ በኋላ ሁለተኛው ትሪትመንቴ ካሮት ነው ማለት ነው። ከዛ በኋላ ተጣጥፍቴ፣ ከዛ በኋላ ደግሞ ይሄንን ትሪትመንት አርገን ከጨረስን በኋላ ምን መጠጣት አለብን? እዚ ጋ የምታዩት የከርከዴ ሻይ፣ ከርከዴ ሻይ። ከርከዴ ማለት ፍላወር ነው። ኢትዮጵያ ውስጥም ታገኙታላችሁ የከርከዴ ሻይ በጣም በጣም ለደም ዝውውር ለደም ግፊት እንዲሁም ደግሞ ለብዙ ጤና የሚጠቅመን ብዙ ቪዲዮዎችን ሰርቻለሁ የከርከዴ ጁስ ሰርቻለ ሰርቻለሁ የከርከዴ ሻይ ሰርቻለሁ ከዚህ በፊት ይህንን ደግሞ ታጥበን ሁሉ ሁዳችን ከጨረስን በኋላ እረፍት ስናደርግ ከሻዋቅ ወጣን በኋላ ይህንን የከርከዴ ሻይ ብንጠጣ ደማችን ለማስተካከል ኢቨን ስኳርን ለማስተካከል በጣም ይረዳልና ይህንን የከርከዴ ሻይ ደግሞ በመጨረሻ ከትሪትመንታችን በኋላ ጠቀሙ። አንድ የሻይ ሲኒ፣ ከአንድ የሻይ ሲኒ ባይበዛ ጥሩ ነው እና እንደዚህ ከርከዴን በትሪትመንታች ውስጥ ጨምሩት። በሳምንት አንድ ቀን ወይ ሁለት ቀን ከርከዴ ሻይ ተጠቀሙ። በጣም ይጠቅማችኋል። ከርከዴ ምንድን ነው ብላችሁ ደግሞ ጥያቄ ላለባችሁ ሰዎች ከርከዴ ማለት እንደዚህ ፍላወር ፍላወር የደለቀ ፍላወር ነው። ኢትዮጵያ ውስጥ በየሱፐር ማርኬቱ ከርከዴን ፍላወር ወይም ደግሞ የከርከዴን እንደዚህ ለሻይ ተዘጋጀው በየሱፐር ማርኬቱ ያገኛሉ። ገዝታችሁ ተጠቀሙ ወገኖቼ። ይሄንን እንግዲህ የዛሬ ቪዲዮ ይሄን ይሄን ምክር ብያችኋለሁ። ሁል ጊዜ እንደምላችሁ ጤናችንን እንዲሁም ስኪናችንን ቆዳችንን በቤታችን ኬሚካል በሌለው ነገር ወጪ በማያስወጡ ውድ ባልሆነ ነገር በቀላሉ በቤታችን እንጠቀምላችኋለሁኝ ብዙ ብዙ ጥያቄዎች አሉ በቲክቶክም በዩቲዩብም ስሪልን ትላላችሁ። ብዙ ብዙ ጥያቄዎች አላችሁ። የጥያቄዎቻችሁ መልስ ደግሞ እያንዳንዱን ይዤ እመጣለሁ በቅርብ ጊዜ ውስጥ። ደግሞ ላይቭ ላይ እየገባሁ አብረን እንማማራለን። ገብታችሁ እናንተም በላይቭ የእናንተን ሀሳብ የናንተን ኮመንት እንድትሰጡኝ በቅርብ ጊዜ ውስጥ በላይፍ ጀምራለሁ። ለስራዬ ስለማይመቸኝ ብዙዎች ትጠይቁኛላችሁ፣ ለምን ላይፍ አትገቢም? ላይፍ ላይፍ እናወራሽ ላይፍ ላይፍ ብን ጥያቄዎቻችን ብንጠይቅ እያላችሁ ትጠይቁኛላችሁ። ስራ እኔ ፉል ታይም ውጭ እሰራለሁኝ በትርፍ ሰዓት ቪዲዮ የምሰራው ሁል ጊዜ እንደምላችሁ እና በዛ በዛ ምክንያት ነው ስላልተመቸኝ ነው። ግን በተቻለ መጠን ላይፍ ለመግባት ደግሞ ፕሮግራም አድርጋለሁ እንደ እግዚአብሔር ፈቃድ። እስከዛው ጊዜ ድረስ ግን በቪዲዮዋችን እንገናኛለን ማለት ነው። እንግዲህ ከርከዴን በእንደዚህ መልክ ከሻወር በኋላ ሰውነታችሁን ታጥባችሁ በጨረሳችሁ ጊዜ የከርከዴን ሻይን ብትጠጡ ለምስኳርን ለመቆጣጠር በጣም ይረዳል እና ከርከዴን እንደ ሻይ አርፎ አርፎ በሳምንት ሁለቴ ሶስቴ ብትጠቀሙት በጣም ጥሩ ነው። እንደዚህ ደግሞ በቤታችሁ በብቃት አዘጋጅታችሁ ብታስቀምጡት በጣም ጥሩ ነው ብዬ ነው ማስበው። በተረፈ ደግሞ እንግዲህ በጣም በጣም ብዙ ጥያቄዎች አሉ። የጥያቄዎቻችሁን መልስ በተቻለ መጠን ለመመለስ እሞክራለሁ። ወገን ውጭ፣ እንደው ይህን ቪዲዮ ከወደዳችሁት እንዲሁም ይጠቅማል ካላችሁ ለቤተሰቦቻችሁ፣ ለወገኖቻችሁ ሼር ሼር ባታረጉ ላይክ ስታረጉት ላይክ ራሱ ሼር እንዳረጋችሁ ስለሚቆጠር ላይክ እያደረጋችሁ ውጡ። ምንም አይከፈልበትም። መልካምነትና መልካም እንሁን ወገኖቼ፣ መልካም ስራ እንስራ። በተቻለ መጠን ለሰዎች መልካም ነገር በአቅማችን ገንዘብ ብቻ አይደለም። መልካምነት ራሱ መልካም መስራት ራሱ እንደ ጽድቅ ነው የሚቆጠረው። እንደ ጽድቅ መልካም ስራ በሰራን ጊዜ እግዚአብሔር ያንን ያስብልናል። ጽድቅ እንደሰራ ነው የሚቆጠረው ገንዘብ ስለሰጠን ወይ ደግሞ ለሌሎች እቃ ማቴሪያል ስለሰጠን አይደለም። መልካምነታችን ራሱ አንድ ትልቅ ስጦታ ነው። ስጦታ እንዳበረከትን ስጦታ እንደሰጠን ለሰዎች ኢቭን ኢቨን ጥሩ ምክርን ጥሩ ሀሳብን ለሰዎች በምንናገርበት ጊዜ ያ ራሱ መልካምነት ነው። ከመልካምነት እኩል ነው የሚቆጠረው እና መልካም እንሁን እያልኩኝ

ታሪክ የታጥቀዋለሁኝ እንዴት ሰውነቴ ለውጥ እንዳለኝ ስማ ኩሬን ደግሞ አድርቄ ትንሽ ደቀስ ደረቅ ካለ በኋላ ኦይሌን አፈሳለሁ ማለት ነው። ባለፈው የሰራሁት ይህ ከተለያዩ ነገሮች የተሰራ ኦይል አለ። ቆዳችን ላይ ደግሞ የምናፈሰው በጅንጅብል በምን የተዘጋጀ ያንንም ኦይል ዘይት አዘጋጅልን እንደገና የምትሉ ሰዎች በሌላው በሚቀጥለው ቪዲዮ ላዘጋጅላችሁ እችላለሁ። ያ ደግሞ የጅንጅብል ኦይል ለራስ መታት ለቆዳችሁ፣ ፀጉራችሁ ውስጥ ፎሮ ፎሮ ቆሮቆ እንዲሁም ደግሞ ፀጉር ራሱ አላድግላለ የሚረዳችሁ እንዲሁም ደግሞ ሽበት ሽበት ቶሎ እንዳይወጣ በጣም ይረዳል። እንዲሁም ደግሞ ቆዳችሁን ራስ አድርጎ ድርቀትን ለማስወገድ ይረዳል። ቀለምን ብዙ ጊዜ የምትቀቡ ሰዎች ፀጉራችሁን ጸጉራችሁን የምትቀቡት ቀለም ቆዳችሁን እንዳይጎዳችሁ የሚረዳ የኦይል አይነት ነው። ያንንም ኦይል እኔ ፀጉሬ በቀለም በጣም ተጎድቷልና ያንን ኦይል ትሪትመንት አሁን በየሳምንቱ ያንን ትሪትመንት ነው የምጠቀመው። ምክንያቱም ቆዳይም ጸጉሬን በቀለም ስለተጎዳ ማለት ነው። ትንሽ ለውጥ አምጥቶልኛል። እናንተ ይህንን ዘይት ስሪልን ለእኛም ያስፈልገናል የምትሉ ሰዎች በኮመንት ጻፉልኝ። ያንን ዘይት ደግሞ ለእናንተ ሳድነና አሳያችኋለሁኝ። በተረፈ እንግዲህ ዮታ አጥቤ እንደምታውት አበባ መስያለሁኝ። ከርከዴ ሻይን ቆጭ ብዬ ፊልም የሚያየው ከርከዴ ሻይን እጠጣለሁ ማለት ነው። በተረፈ